የአሜሪካው ፕሬዚደንት ዶናልድ ትራምፕ ዳግም ወደ ፕሬዚደንትነት ሲመጡ የሀገራቸውን ኢኮኖሚያዊ ስብራት በዋነኝነት እጠግናለሁ የሚል እምነትን ይዘው ነው። እሳቸው ካሰቡበት ይደርሱ ዘንድ ደግሞ ወደ ሀገር ውስጥ በሚገቡ ሸቀጦች ላይ ታሪፍ መጣል የሚለው አካሄዳቸው ማዕከላዊ ስፍራውን ይይዛል። ትራምፕ እንደሚሉት ከውጭ በሚገቡ ምርቶች ላይ የሚጣሉ ታሪፎች የዋሽንግተንን አምራች ዘርፍ ያሳድጋል። ከዚህ በተጨማሪ ደግሞ በሀገሪቱ ያሉ ስራዎችንም ለመጠበቅ ያገለግላል። ምንም እንኳን እሳቸው ይህንን ያስቡ እንጂ የዘር ተንታኞች ይህ አካሄድ በአሜሪካ ምድር ባሉ ሸማቾች ላይ ዋጋን ያንራል በሚል ያብጠለጥሉታል። ፕሬዚዳንቱ ይህ አይዋጥላቸውምና ታሪፍ ላይ የያዙትን አቋም ገፍተውበታል። ይህም ሀገራቸውን ከተቀሩት ሀገራት ጋር የንግድ ጦርነት ውስጥ እያስገባት ይመስላል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በይፋ ያስጀመሩት የንግድ ጦርነት የረጅም ዓመት የዋሽንግተን ሸሪክ ከሆኑት ሀገራት ጋር ጭምር አፋጧቸዋል። የትራምፕ አስተዳደር ወደ አሜሪካ በሚገቡ ሁሉም የብረትና አልሙኒየም ምርቶች ላይ የ5 በመቶ ታሪፍን ከትናንት ጀምሮ ተግባራዊ ያድርጓል። ወደ አሜሪካ ምድር በሚገቡ ሁሉም የብረትና አልሙኒየም ምርቶች ላይ ታሪፍ መጣሉ የአውሮፓ ህብረትን አስከፍቶታል። ህብረቱ ይፋ እንዳደረገው 28 ቢሊየን የአሜሪካ ዶላር በሚደርሱ የአሜሪካ ምርቶች ላይ ከአውሮፓውያኑ ሚያዝያ አንድ አንስቶ ታሪፍን ይጥላል። እነዚህ ምርቶች ደግሞ ከአሜሪካ የሚመጡ ጀልባዎች፣ ሞተር ሳይክሎችና መጠጦችን ያካትታል። የአውሮፓ ኮሚሽን ፕሬዚደንት የሆኑት ኡርሱላ ቮን ደርላይን እንደሚሉት ምላሾቹ ጠንካራ ነገር ግን ደግሞ ተመጣጣኝ እንዲሆኑ ይፈለጋል። ነገር ግን ህብረቱ ከዋሽንግተን ጋር ውጤታማ የሆነ ውይይትንም እንዲኖር ይሻል። ምክንያቱም ታሪፍ ተጎጂ የሚያደርገው ሸማቹን የህብረተሰብ ክፍል ነው። ለንግድ ጥሩ አይደለም፣ ለሸማቹም መጥፎ ነው። የአቅርቦት ሰንሰለቱንም እየረበሸው ነው። የኢኮኖሚ አለመረጋጋትንም ያመጣል። ስራ ችግር ውስጥ ይወድቃል፣ ዋጋም ያሻቅባል። በሁለቱም ወገን ይህንን ማንም አይፈልግም። የአውሮፓ ህብረት ይሁን አሜሪካ አይፈልጉትም። ፕሬዚዳንቷ እንደሚሉት የአውሮፓ ህብረት ያጸፋ እርምጃ ሁለት ደረጃዎች ይኖሩታል። ከሚያዝያ አንድ ይጀመራል፣ ከ13 ጀምሮ ደግሞ ሙሉ በሙሉ ተግባራዊ መሆን ይጀምራል። አለም በጂኦፖለቲካና ፖለቲካ አለመረጋጋት ውስጥ ባለችበት በዚህ ወቅት ኢኮኖሚያችንን እንዲህ ያለ የታሪፍ ጫናን ማሸከም አንፈልግም ሲሉም ፕሬዝዳንቷ ተደምጧል። ታዲያ የአሜሪካው ፕሬዝደንት ዶናልድ ትራምፕ በአውሮፓውያኑ አካሄድ ደስተኛ አይደሉም። አውሮፓውያኑ የአጸፋ ምላሽ እንደሚሰጡ ማስታወቃቸውን ተከትሎ ለዚህ ምላሽ ይሰጣሉ ወይ ተብሎ የተጠየቁት ትራምፕ አዎ፣ ምላሽ እሰጣለሁ ሲሉ ተናግሯል። እሳቸው ተጨማሪ ታሪፍን በአውሮፓውያኑ ላይ እንደሚጥሉም ነው ያስታወቁት። እንዲህ ያለ ሰጥ አገባ ከአውሮፓ ህብረት ጋር በገቡበት በዚህ ወቅት የአሜሪካው ፕሬዝደንት የፋይናንስ ፍልሚያውን እናሸንፋለንም ብለዋል። በአውሮፓ ህብረት ደስተኛ አይደለሁም። ልነግራችሁ የምፈልገው ነገር እናሸንፋለን። የፋይናንስ ፍልሚያ ነው። ይህንን ፍልሚያ ደግሞ እናሸንፋለን። የአውሮፓ ህብረት እንደሚለው ከሆነ የትራምፕ አስተዳደር የጣለው አዲሱ ታሪፍ ወደ አሜሪካ ከሚልካቸው አጠቃላይ ምርቶቹ መካከል አምስት በመቶዎችን ብቻ የሚመለከት ነው። በሌላ በኩል ግን በዚህ ረገድ ካናዳ ተጎጂ እንደምትሆን ይጠበቃል። ካናዳ ወደ ውጭ ከምትልካቸው የብረትና አልሙኒየም ምርቶች መካከል ዘጠና በመቶ ገደማ የሚሆኑት መዳረሻቸው አሜሪካ ነው። በቀጣይነት ጠቅላይ ሚኒስትር ጀስቲን ትሩዶን በመተካት ሀገሪቱን ይመራሉ ተብሎ የሚጠበቁት ማርክ ካርኒ ዶናልድ ትራምፕ የካናዳን ሉዓላዊነት የሚያከብሩ ከሆነ በአዲስ የንግድ ስምምነት ዙሪያ ድርድር ለማድረግ ዝግጁ መሆናቸውን አስታውቋል። ካናዳ አሁን ላይ በአሜሪካ በኩል እየተጣለ ላለው ታሪፍ ፈጣን እርምጃዎችን እየወሰደች ነው። ሀገሪቱ በፋይናንስ ሚኒስትሩ ዶሚኒክ ሌብላንክ በኩል ይፋ እንዳደረገችው ከዛሬ ጀምሮ የሚተገበር የ25 በመቶ ታሪፍን ከአሜሪካ በሚገቡ ምርቶች ላይ ጥላለች። ካናዳ በአሜሪካ ላይ ከዛሬ ጀምሮ ተግባራዊ አድርገዋለሁ ያለችው ታሪፍ ከአሜሪካ የሚመጡ የብረት ምርቶች ኮምፒውተርና የስፖርት መሳሪያዎችንም የሚመለከት ይሆናል። ዊል ቢ ኢምፖዚንግ የካናዳ መንግስት ከአሜሪካ በሚገቡ 27 ቢሊዮን የአሜሪካን ዶላር በሚደርሱ ምርቶች ላይ ከነገ ጀምሮ ተግባራዊ የሚሆን 25 በመቶ የአጸፋ ታሪፍ መጣሉን ይፋ አድርጋለሁ። ታዲያ አውሮፓውያኑና ካናዳ በዚህ መልኩ ከዋሽንግተን ገር ፊት ለፊት ሲላተሙ ምንም እንኳን በትራምፕ አስተዳደር የታሪፍ ውሳኔ መከፋቷን ብትገልጽም እንግሊዝ ግን የተለየ አካሄድን መርጣለች። ጠቅላይ ሚኒስትር ኬር ስታርመር ሁሉም አማራጮች ጠረጴዛ ላይ መኖራቸውን ገልጸው በፍጥነት ታሪፍን ከመጣል ይልቅ ከአሜሪካ ጋር እየተደረገ ያለውን አዲስ የንግድ ስምምነት ድርድር ውጤትን እንደሚጠብቁት አስታውቀዋል። ቻይና በበኩሏ መብቷንና ፍላጎቷን ለማስጠበቅ ሁሉም አይነት አስፈላጊ እርምጃዎችን እንደምትወስድ በውጭ ጉዳይ መስሪያ ቤቷ በኩል አስታውቃለች።